ህዝብ ሌላውም ኢትዮጵያዊ ይመስለኛል ከኤርትራ ህዝብ ጋር ግጭት ግጭቱን የህዝብ ለህዝብ የምታደርጉ ኃይሎች ታደቃለ እሽቲሪ አመሰግናለሁ። በዚህ በኢትዮጵያ ሊስት ነገር ላይ ትንሽ መናገር ፈልጋለሁ። እኔ በጣም ደስ አይለኝም። እኔ ኢትዮጵያዊ ነኝ እና ኢትዮጵያዊ ነው መባል ያለው በኢትዮጵያኒስት ያው እንግዲህ የቆየ ስድብ ነው እየሆነ ያለው እና አንዱ ማድረግ ወንድሜ፣ በጣም ሬስፔክትፉሊ አገርህ ናት ኢትዮጵያ። ኢትዮጵያዊ ነኝ ካልኩ ደግሞ የሀገር ዜጋ ነኝ ማለት ነው። የኔ አመለካከት ዜጋ አስተሳሰብ የሚያራምዱ ሰዎችን መተቸት ቀላል ነው። ቢኮዝ ኢንዲቪጁዋልስ ግለሰቦች ናቸው። አሁን ለምሳሌ እኔ ኢትዮጵያዊነትን ብቻ ነው የምከተለው የዚያ አስተሳሰብ አራማጅ ነኝ ካልኩኝ እኔን አታክ ማድረግ በጣም ቀላል፣ ምንም እኔ ብቻ ነው መልስ የምሰጥ። አንድ የብሄር ውክልና ይዞ የተቀመጠን ሰው ግን ብሄርተኛ ነህ ብዬ ብተቸው አለቀልኝ። የተሸከሙ ህዝብ አለ። ስም ያለው ህዝብ ስላለ እንዳለ ያንን የእኔ ምንድነ አጌንስት እና በጣም ከባድ ነው። ኢትዮጵያ ኒስት ያልከው የኢትዮጵያዊ ብዙዎች እኮ ዝም ያሉት እኮ በዚህ ምክንያት ነው። እውነት ለመናገር ብዙ ሚሊየን በጣም ኢንፍሉዌንሻል የሆኑ ታዋቂ ሰዎች ሀገራቸውን የሚወዱ ሰዎች በኢትዮጵያ አንድነት ብቻ ብሄር እያላቸው ነው ከእኛ በላይ ለብሔሩ፣ እንዲያውም በገንዘብም በእውቀትም እያገለገሉ ያሉ ብሄር ያላቸው ሰዎች ግን እኔ በብሄር አይደለም መጠየቅ ምፈልገ እንደ ኢትዮጵያዊ ነው መቆም ፈልጉ ምንም ፕሮብለም ቢመጣ ሶሉሽን ከኢትዮጵያዊነት ውጭ አይደለም ብሎ የሚያምሱ ሰዎች ጸጥ ብሏል። ለምንድን ነው የሚጠቁት? መሪል ነው የሚጠቁት። አየ አሁን እኔን እንደፈለግ ልትለኝ ትችላል። በቃ እኔ ከቻልኩ መጥ ስላሉ ከቻልኩ በቃ ተናግረ ትሄዳለህ። አንተን አንድ ነገር ብናግር የአማራን ህዝብ እንደተናገርኩ ነው የሚቆጣው። የኦሮሞ አንድ ኦሮሞ እዚህ ጋር ቁጭ ብሎ አንተ እንደዚህ እንደዚህ አይነት ብሔርተኞች ምናምን አለቀልኝ። የኦሮሞ ህዝብ ይበላል ገብቶ አልተረዳኝ እንጂ ይሄ ትልቁ ፕሮብለም፣ እኔ በውስጥ ያለ ፕሮብለም ነው። የኢትዮጵያዊነት ወይም ኢትዮጵያኒስት የሚባል ፓርቲ አለን። እንዴት ፓርቲ ሊሆን ይችላል? እንዴት የፖለቲካ ግሩፕ ሊሆን ይችላል? ሁልጊዜ ኢትዮጵያኒስቱ፣ ኢትዮጵያኒስቱ ምን አደረገ፣ የኢትዮጵያኒስቱ ጎራ ምን አደረገ፣ እኛ ስንቀጠቀጥ ምን አደረገ ምናምን የሚባል ነገር። እኛ ስትል ያ ኢትዮጵያኒስት ያልከው ሰውዬው እኮ ከአንተ ውጭ ነው ማለት ነው። የሆነ የራሱ ብሔር የሰጠው እሱ ሰ የሚባል ፖለቲካ ፓርቲን አደራጅቶ ሲዋጋ፣ ከዛ ደግሞ ይገባል። እንዴት ነው እሱ ኢትዮጵያኒስት ወይም ኢትዮጵያዊ ምናምን ብሎ የኔ እሱን እያየለን ይመልስትና ጥያቄ ይሰጥ የለም የፖለቲካ ፓርቲ አንተ ጋር ብቻ ቤቴ ፍሮም ዘ ቢግኒንግ ለማን ነው ማንን ነው ኢትዮጵያኒስት የምንለው? አለን እንዴ እንትን፣ የኛ የፖለቲካ ፓርቲ አለን፣ ስም አለው፣ ለእናንተ ሳንደግፍ ለእንትን ያደግፈን ዝም ብለን አለ፣ የለም። የግለሰቦች የዜጎች ጥያቄ ነው የምንጠይቀው። እንደ ዜጋ አልቆጠሩን ነው እያለ ያለ ነው። እንደ ዜጋ እንቆጣ። እኩልነታችን የሚመጣው በብሔርተኝነት ጥያቄ ሳይሆን በዜግነት ጥያቄ ነው የሚመለሰው። የሚ እምነት ያለን ሰዎች ነን። እና ኢትዮጵያ ኒስቱ እንዲያርጉ እንዲያርጉ የሚለውን በጣም ሲደጋገቡ እውነት የሚመስል የተሳሳተ አመለካከት ዊንቱ ኮንሲደርት ውስጥ ነው ዩ። ይሄ እያንዳንዳችሁ የዛች ሀገር ዜጋ የሆነ ሁሉም ደረትን ነፍት መጠየቅ ያለበት ጥያቄ ነው እሱ የሚጠይቀው። አንተም ለብሔርተኛው ኢትዮጵያዊነትን አሰቱ ብሔርተኛው ምን መብት የለም ኢትዮጵያዊነትን የምታሸማቅበት ሀገሩ የጋራችን የጋራችን አንተ ብቻ ምትፈነጭበት ሲናገሩ እኛ ብለህ የምታወራበት ኢትዮጵያን፣ እሱ ጋር ሲመጣ ቅድም የተናገረው ትልቅ ንግግር ነው። ሰልፍ አፖይንትድ ደግሞ በጣም ኢዚ ነው። የብሔር ፖለቲካ አንተ ስትተች እኛ ብለህ ነው የምታወራው። ስትናገሩ ግን እነሱ ግለሰቦች ናቸው። ፖለቲካችን መሆን ካለበት እራሳችንን ችለን ነው ማውራት ያለብን። ሁለተኛ ኮዝ ትፈልጋላችሁ። አይነው ኮዝ ያስፈልጋችኋል። ብሔርተኞች ጠንካራ ለመሆኑ ኮዝ ትፈልጋላችሁ። የሆነ ኮዝ ያስፈልጋችኋል፣ የውሸትም ይሁን የእውነት። አሁን እንደ ኮዝ የያዛችሁት ኢትዮጵያኒስት የሚባል ሀይል ነው ማይዳሰስ ማይጨበጥ መሬት የሌለው እናንተ ግን መሬት አላችሁ፣ ትታወቃላችሁ። ይሄ ራሱ መስተካከል ያለበት ይመስለኛል። በተቃራኒውም ደግሞ ኢትዮጵያኒስት ኃይል የሚሉ ሰዎች ስርዓት መያዝ ያለባቸው ይመስለኛል። ኢትዮጵያንስ ኃይልን ብለው ብሔሮች ላይ የምታላግጡ ጥሩ ኢትዮጵያዊ ለመባል ብሔር ላይ ብሔርን የምትሳደብ አማራን እንደ አማ እንደ ህዝብ የምትሳደብ፣ ኦሮሞን እንደ ህዝብ እየናክ ትግራዋይን እንደ ህዝብ እየናክ ታጠነክራችኋለህ እንጂ ከሀሳባቸው ፍቅቅ አይሉልህም። የተሻለ ሀሳብ ካለ ያለን የተሻለ ሀሳብ ንገራቸው፣ ወይ ወደ እነሱ ሂድ፣ ወይ እነሱ ወደ አንተ ይምጡ። ስለዚህ ይሄ ምስክል ክሎች ሁለት ሁለቱም ጋር ያለ ነገር ነው። አይታችኋል፣ ኢትዮጵያዊነትስ አይደል ምናምን ብለው ብሔርን እንደ ብሔር እንዴት እንደሚያንቋሹ አይታችኋል። አንድ ኢትዮጵያ ነው የምንፈልገው ደግሞ ይላል። ከዛ አረፍተ ነገር በኋላ አማራ የሚባል ብሔር የለም ይላል። መልሶ ደግሞ ኦሮሞን እንዲህ እንትን ነው ይላል። ትግራይን እንትን ነው ይላል። እኛ እኮ የምንፈልገው በአንድ ኢትዮጵያዊነት ነው የሚላ ይላል። ይሄም ትክክል አይደል? ይህን ምስክል ግን ቢያንስ እዛ የዛች ሀገር ነዋሪ ወይ ፖለቲከኞች ካላስተካከል ነው የሚመጣው ትውልድ ሀገር የሚኖረው አይመስለኝም። ሀገር ሚኖር አይመስልም። እና እሱ የሚታሰብበት ለማለት ያለው ዶክተር ታሚ ወደ አንተ ልምጣ። አይደለም እኛ ግመሎቻችን እንኳን የኢትዮጵያን ባንዲራ ያውቃሉ ያለው አፋር ተወላጅ ነች። ብሔርተኝነትና አፋሮች በጣም አሁን እነዚህ ሰዎች በዘመናችን ተማረን ከሚሉ ፕሮፌሰሮች እና ብዙ አርቲክል ካሳተሙ ሰዎች ተርታ አይደሉም። ግን የሚገርም ነገር ያ ሳይንሱ ገብቷቸዋል። እኔ ሀዲያ ሲሆን ሀዲያ ኢዝ ሳብሴት ኦፍ ኢትዮጵያ ነው። ስለዚህ ኢትዮጵያን ለመድረስ ከሆነ እየሄድኩ ያለሁት አይጋጩም። አሁን ችግሩ እኮ የራሱን አጥር ሰርቶ መቀመጡ ነው። ግን አንድ ነገር ልንገር አሁን ያለውን መንግስት ማስኮም የምትችለው ማስኮም ስል አደጋውን ነው። እሱም ያደርሰውን አደጋ ጥቅሙን እንዳይመስልኝ። ማስኮም የምትችለው ወደኋላ ሄደህ ስትደራጅ ብቻ እንደሆነ ይገባኛል። ምክንያቱም ኢትዮጵያንስ ወይም እኔ ኢትዮጵያን ነው ቅድሚያ የሚያመጣው፣ ግን በኢትዮጵያ ውስጥ ብሔሬና አለ። አሁን አሁን እየተለመደ የመጣው ደግሞ ኢትዮጵያን ነው ወደፊት የሚያመጣው ስትል የራስህን ነገር እንደሌለ ተደርጎ ይወሰዳል። እንደዛ አይደለም በቂ ስራ መስራት ይቻላል። ግን አሁን ያለውን አደጋን ማቋቋም የሚችለው ወደኋላ ስትል ብቻ። ምክንያቱም ለይቶ ነው እየመታ ያለው። ለይቶ ከመታ ለይተህ መደራጀት አለብህ። ግን ግብሄ ነው አሁን እንዲህ ነው የሚወስነው። የት ልትሄድ ነው ነው ጥያቄ። የምትደራጀው የተሻለችዋን ኢትዮጵያን ለማምጣት ከሆነ ኢትዮጵያኒስት የሚለው ቡድን ቀድሞውኑ እዛ ተራራ ላይ ስላለ ልጅ ላይ መያዝ አለብህ። ኢትዮጵያኒስት መቃወም አለብህ። ግን ኢትዮጵያኒስቱ ምንም ስራ አልሰራም ይገባኛል ምክንያቱም ቢደራጁ ቢያወጡ በነገራችን ላይ ኢትዮጵያኒስት የምትለው እኮ የሚጠላ ሀይል ነው ብዙ ጊዜ ወደፊት ነው ኢትዮጵያኒስቱ የሚባለው ሀይል የትኛው ነው የትኛው በጣም ጥሩ ጥያቄ ነው ኢትዮጵያኒስት የሚባለው ማን እንደሆን ታውቃሉ ማን እንደሆን ታውቃሉ እኔን ትረኛ አንደኛ ለምንድን ነው ኢትዮጵያኒስት ተባልከው በለኝ በኢትዮጵያ ውስጥ የብሔሮች እኩልነት እንድመጣ የሚሰራ ሰው የእኔ የሀድያ መደራጃት ለጉራጌ ስጋት እንዳይሆን ከሰራው ለጉራጌም ለአማራም ለሌሎችም እንዲሆኑ ብሰራ ከሆነ የኢትዮጵያን አንድነት ነው እየሰራ ያለው ማለት ነው። ነገር ግን ኢትዮጵያን ለይቼ ሊወጣ ነው ከኢትዮጵያ የተለየ አቋማልኝ የሚል ብሔርተኛ ከሆነ አደጋ ነው። ነገር ግን ትኩረታችን በሙሉ ጠንካራ ኢትዮጵያን ለሁሉም ብሄር፣ ብሄረሰቦች የምትሆን ኢትዮጵያን ለማምጣት ከሆነ ያ ሰውዬ ኢትዮጵያኒስት ነው። ግን አዲስ ሲም ብሄርተኛ አሁን እኮ የገባንበት ችግር በገጠር ግብርና እምቢ ያለው ሁሉ ይመጣና ፖለቲካ ውስጥ ይገባና ኢትዮጵያዊነትን መሳደብ ጥሩ ብሄርተኛ የሚያሰኘው ይመስለዋል። ዘንድ አንተ ኢትዮጵያኒስት ያለ ብለህ ኢትዮጵያኒስት ወይም ደግሞ ኢትዮጵያን እንደ ሀገር ይሳደባል። በቃ በሱ እይታ ምንድነው? ወይም በደጋፊዎቹ እይታ ኢትዮጵያን ከተሳደብክ ኢትዮጵያኒስት ነካልክ ጥሩ ብሄርተኛ ነው። ኢትዮጵያ ንስ የሚባሉት ሀይሎች ጋርም ደግሞ ስመጣ እነዚህ ከተማ ከተ የሚጫወቱት ይሁኑ አልሆኑ የቱሪኖቹ እንደሆኑ አላውቅም። እኔ ኢትዮጵያ ንስ የምትላቸው መሬታቸው የቱ ጋር ነው? ስንት ናቸው? አድራሻቸው የት ነው? አላውቅም። ግን አብዛኞቹ ኢትዮጵያ ንስ ሳይል የምትላቸው በብሔር የተደራጁ ወይም ደግሞ የቡድን ህሳቤን የሚያራምዱ ሀይሎችን ይሳደባሉ። አሁን መለየት ያለበት አይመስለኝም። ይሄ ጎራ መለየት የለበትም ወይ ያው ትክክል አይመስለኝም። አሁን ብዙዎቹ ነው ዊካን ኮረክት ኤብሪባዲ ግን አንድ እውነት አለ። አንድ ሰው ኢትዮጵያን ወደፊት እንድትመጣ የኢትዮጵያ ሕዝቦች አብሮ እንዲችሉ እንዲኖሩና እንዲቻቻሉ ይፈልጋሉ የሚል ከሆነ ብሄርተኛን አይሳደብም። ምክንያቱም ያ ብሄርተኛ ለምንድነው ነው ብሄርተኛ የሆነው ብለህ ጠይቅ። አሁን እዚህ ብን የሚያወሩ ሰዎች እኮ ብሄርተኛ የሆኑ ተገዶ ነው ኤርዝኖ እኒ አዜር ወይ በቃ አሁን ከዚህ ውስጥ ሊወጡ የሚችሉት ብሄርተኛ ሆኖ ከተደራጁ ብቻ። ማን ያስገደዳቸው? አሰራሩ፣ ስርአቱ፣ ስርአቱን ብሄርተኛ ነው ስርዓቱንም ብሄርተኛ ነው። አትሊስትብሄርተኛ አቋረጠ ውስጥ ነው ያለው አንድ ነገር እንግዲህ አሁን የኛው ስርዓት ብሄርተኛ አይደለም የሚሉ ሰዎች አሉ። በምን ማይቀፍ ውስጥ ነው እየሰራ ያለው ብሄርተኛ በቀረጸው ህገ መንግስት። ከህገ መንግስቱ ያለፈ ደግሞ በጣም ብሄርተኞች ናቸው። ስለዚህ ጥቃቱም በብሄር ለይቶ ስለሆነ በብሄር ስትደራጅ ትመክታለህ። ግን የሚትመክተው ጎል እየትልማይት ነው ለሁሉም አሁን ለምትዋጋው መካን እየተሻለች ኢትዮጵያ ይቤን ለብልጽግና ራሱ ተስፋ አለው ኢትዮጵያ እንዲሆን ለመስራት ከሆነ ነገር ግን አቀፈው አለው ይህም የሱን ይከተላል። ህዋቶች እኮ ስራ ላይ በነበሩበት ጊዜ አንድ አይነት አካባቢ ጫና ፈጠረብን ጥያቄ ነበረው። አሁን እኔ እስከሚገባኝ ሁለት አይነት ብሔርተኝነት አለ። ሁሉም ሰው መረዳት ያለበት አንደኛ ኢትዮጵያዊ ብሔርተኝነት አለ። ኢትዮጵያዊ ብሔርተኝነት ከግሩፕ ራይት ይልቅ ኢንዲቪድዋል ራይት መቀንቀን አለበት፣ ወይም ከቡድን መብት ይልቅ የግለሰቦች መብት መከበር አለበት የሚሉ ኃይሎች ናቸው። ለምሳሌ እኔ የምጠይቀኝ አይዶን ኬር ስለ ብሔሬ፣ እኔ ግለሰባዊ ነኝ። ቴዲ ማናገር ትፈልጋለህ? በግል አናግረኝ፣ ጥያቄ መልስልኝ እንደ ሰው እዛች ሀገር ላይ ስኖር የግል ጥያቄ አለ። የኔን የግል ጥያቄ እኔ የምናገረው ቋንቋ ስለተናገረ ብቻ ከበደ አየለ፣ ለማ ብላ በግሩፕ አስረህ ጥያቄያቸው ተመልሷል፣ መብታችሁ ተከብረ አትበሬ። የኔ ጥያቄ ሌላ ነው፣ የከበደ ሌላ ነው ብዬ ነው ማምን። እዛች ሀገሬ ላይ የቴዲን መብት አክብርልኝ ይላሉ። ሌሎች ደግሞ የለም ዩናይትድ አማራም ወሼም ታሜም ቴዲም አንድ ላይ ታስረን መብታችሁ ተከብረዋል ይባላል። አንድ ተወካይ አለን ስለ መብታችን የሚከራከር የሚያነሳሳን የሚኮረኩረን ጥያቄያችን የሚመለሰው የሱ ጥያቄ ሲመለስ ነው። አመል ማለጉም የሚያስጨፍር እሱ ነው። ኦኬ፣ እነዚህ ንኡስ ብሔርተኞች ናቸው። ከኢትዮጵያ የብሔርተኝነት ወርዶ ያሉት ማለት ነው። አሁን አስቸጋሪ የሆነው ሁላችንም አንድ ያልተረዳ ነው። ንኡስ ብሔርተኞች ንኡስ ብሔርተኞች ማለት አማራ፣ ኦሮሞ፣ ትግራይ ሌሎች ብሄር ብሄረሰቦች ከኢትዮጵያዊ ብሄርተኝነቶች ዝቅ ያለው ማለት ነው። አንዳቸው ከአንዳቸው ጋር ይጋጫሉ፣ አይቀባበሉም፣ ሚቹዋሊ ኤክስክሉሲቭ ናቸው። የኦሮሞ ብሄርተኝነት ለመገንባት የሚሄድበት መንገድ ከአማራው ብሄርተኝነት ጋር ይጋጫል። የትግራዩ ብሄርተኝነት ከአማራው ጋር ይጋጫል። የከምባታው ከአድያ ጋር ይጋጫል። በዚህ መሀል ንዑስ ብሄርተኞች እርስ በርሳቸው የሚያደርጉት መፋተግ ሀገራዊ ብሄርተኝነት ወይም ደግሞ በዜጎች ወይም በሕዝቦች መካከል ወጥ የሆነ ሀገራዊ መግባባት እንዳይመጣ እንቅፋት ሆነብን። ይህን ፈታተንን እንየው እና እንዴ ነው ሊታረቅ የሚችለው? የአማራ ብሄርተኛ የሚሄድበት መንገድ ከትግራይ ብሄርተኛ ጋር ይጋጫ። ትክክል ነው። ትግራይ ብሄርተኛ የሚሰራበት መንገድ ከአፋር ብሄርተኛ ጋር ይጋጫል ነው። ለምን አገሪቷ የተሰራችው በዛ መንገድ አልነበር። ለምንድነ ያ ብሄርተኛ ስዊዘርላንድ የማይታሉት፣ መጀመሪያ ስዊዘርላንድ ጀርማን ሆኖ ፈረንሳይ ሆኖ ኦሮማን ሆኖ ብሎ የመጡት አገሪን ለመመስረት እኛ የተሰራነው መጀመሪያ በአዳዊ ስርዓት ውስጥ ነው። ህዝቦች ተቀላቅሎ ተበተኑ። የኔ የምትለው መሬት የለም ኢትዮጵያ ውስጥ። አየህ የኔ የምትለው መሬት በሌለበት ቦታ ላይ የአንተ መሬት አለ ተብሎ መጣ። ስለዚህ እስ በራሱ የሚጋጭ ፖሊሲ ውስጥ ገባ። ለዛ ነው አንዱ ብሔረተኛ ከሌላኛው ብሔረተኛ ጋር የሚጋጨው እንጂ ኢትዮጵያ የዛሬ መቶ ዓመት በብሄሮች ጥርቅም ውጤት ተሰርታ ቢሆን ኖሮ ሁሉም ድንበር ቢኖረው ኖሮ፣ አንዱ ወደ ሌላኛው ሲሄድ የዛን አካባቢ ባህል ተቀብሎ ቢኖር ኖሮ ችግር አልነበረም። መቶ ዓመት የመጣበትን መንገድ እኮ በአንድ ማታ አዋጅ ነው የቀየሩት። ስለዚህ አሁን ብሔርተኞች እርስ በራሳቸው ቢጋጩ መገረም የለብን መገረም የነበረብን ግን መቶ አመት የለፋይበትን ነገር ግን በአንድ ጊዜ በመቀስ ቆርጠ አስተካክላለሁ ለ ኢብድ ስትሆን ብቻ አንዱ እሱ ለምንድን የሚንጋጭበት መንገድ የለም። አሁን ደግሞ ከዛም የከፋው ምንድነው? ልክ ብዙ ጊዜ ግልጽ የሚሆኑ ምሳሌ እሱ ስለሆነ አንስቴዥያ ሆስፒታል ሲገባ ሰርጀሪ ለማድረግ አንስቴዥያ ይወጋላል። ሲቆርጡ እኮ እንዳሜ ነው መቶ ዓመት የመጠንበትን መንገድ አንስቴዥያ ሳያሆኑ እያስጨዋሙ እየቀይሩ ያሉ። ከዚህ በላይ የምንትፈልጋለ ትፈልጋለ። ይሄ እኮ ጫካ ብቻ አይደለም። ታንቀኝ ታንቆ የሚወጡ ሰዎች እኮ አዲስ አበባ ውስጥ ታንቆ የሚወጡ ሰዎች አሉ። ኢትዮጵያ ውስጥ ለምን አሁን ይህን ለመገልበጥ የምትሄድበት መንገድ ኢስኢንሁማ። በአንዳንድ ለአእምሮ እንኳን ይከብዳል የሚያደርጉት ነገር። ስለዚህ ብሔርተኞች የሆኑት አሁን አታድርግብኝ የሚልና አደርጋለሁ የሚል ነው እየተጋቻሉ ስለዚህ ይህንን የሚገፋ ኃይልን ነው፣ ጤናማ ነው ወይ? ምንድነው እየሆነ ያለው ማለት አለብህ እንጂ በዚህ መንገድ እንድኔ ተደርገን ነው አንድ አንድ ያዘጋል። ሁለተኛ ኢንዲቪጁዋል መብትና የቡድን መብት ብላኛል። ሁለቱም አይጋጩም። በነገራችን ላይ ኢትዮጵያ ንስቱ ኢንዲቪጁዋል መብት ነው፣ በኤርተኛ ግሩፕ መብቱን የሚባል ሁለቱም የሚነጣጥለው አይደሉም። ባላንሱ ግን መጠበቅ አለብህ። አሁን ኢትዮጵያ ውስጥ የታጠው ባላንስ ነው። ኦኬ፣ ታዲያ ኢትዮጵያ ንስ የምትለው ታዲያ ምንድነው የሚያራምዱት? እነሱንም ጠይቃቸው እኔ የራሴ ነው እያወራ ያለው ይሁ ባላንሱ የሳተው ስማኝ ሁን። ኮንሴፕቱን ሰዎች ይረዱ። ኮንሴፕቱ የጠፋው አሁን ባለፈው ሰላሳ ሁለት ዓመት የመጠነው መንገድ ኮሌክቲቭ መብቱን ለክልል ሰጥ ህገ መንግስቱ ኢንዲቪጅዋል መብቱን ለፌዴራል መንግስት ቀጥታ አልሰጠ ዩኒቨርሳል ራይት በመሆኑ ከአንቀጽ አስራ ሶስት እስከ ሰላሳ ዘጠኝ ያለው ምንም አንድ ኃላፊነት አይወስድም። ዩኒቨርሳል መብት ተደርጎ የተጻፈ ያ ማለት ፌዴራል መንግስት ያስፈጽማል ማለት ነው። ግሩፕ መብቶቹን ግን ለክልልና ለአካባቢ አስተዳደሮች ተሰጥቶ ለአካባቢ አስተዳደሮች ሲሰጥ ሌሎች እዛ ውስጥ ሌሎች ኢንዲቪዥዋሎች እንደሚኖሩ ሙሉ በሙሉ ተኪዶ ነው የተካሄዱ። ለምን መቶ መት መቀንበትን መንገድ ኪዶ ቁጭ ያሉ። ያ ከሆነ የቅድሙን አይነት አንስቴዣ ሳቶ ጋር ሰርጀሪ ሲትገባ ሰው ይችዋል። ይሄ አደጋ ነው የተፈጠረው። ስለዚህ ለግሩፕ ክልልን የግሩፕ መብትን አስተዳደር፣ የራስን ቋንቋ፣ የራስን ባይር፣ የራስን ታሪክ ቀጥል ስትል እዛ ታሪክ ውስጥ የሌሉ ሶሻል ዳይናሚክ የፈጠራቸው ኢኮኖሚክ ኢሚግራንት ኢትዮጵያ መቶ ዓመት በመጣችበት መንገድ የተስፋፋ ህዝብ አለ። ለዚህ ህዝብ አንድም ፖሊሲ ሳይቀርጹ ጠቅልሎ አንተ ወታወጣበት አሉ ሲው ልወጣ ሲሄድ ኢጎ አለ፣ ትርክቶ አለ፣ መጡብን አለ፣ ብዙ ነገር አለ። እዛ ውስጥ ደግሞ መጨፍለም ጀመሩ። አየ ስለዚህ ቡድን መብትን ከኢንዲቪጁዋል መብት ጋር ባላንስ አላረጉትም። ኢትዮጵያ ንስት የምንል ሰዎች እኔ ብሔርተኛ ነኝ ኢትዮጵያ ንስትም ነኝ። የእኔ ብሔር ጉዳይ ግን ከኢትዮጵያ የተነጠለ አይደለም። የኢትዮጵያ ጉዳይ ሚጸና ከሆነ እኔን በሀዲያነት አሁን እኩል የመልማት መብትን የነጠቀውን መንግስት ነው እየተቃወምኩ ያለ ምን ማለት ነው? አዲስ ሴም ታይም የሀዲያ መብት እንዲጠበቅ እየታገልኩ ነኝ። ኢትዮጵያ ደግሞ እንደ ሀገር እንድትቀጥል እየታገልኩ ነው። የእኔ አይነት ህዝቦች አሉ፣ የተገፉ በብሔራቸው ምክንያት የተመጡ የተገደሉ እነዚህ ሰዎች ብሔራቸው ወደፊት እንዲመጣና ከሌሎች ወንድሞች ጋር አብሮ እንዲሰሩ እየሰሩ ከሆነ ኢትዮጵያዊነትን እየተቃወሙ አይደለም። ነገር ግን ከኢትዮጵያ ሊነጠል ነኝ እኔ አልፈልግም እያል ከሆነ ያንን ብሔርተኛ ነው መዋጋት አለብን እንጂ ጤናማ ብሔርተኛ የኔ ብሔር ከሌው ጎረቤት ብሔር ጋር አብሮ ይስራ። አሁን ግን ግፍ ደርሶብኛል። ይህ ሀገር እንዲህ ሀገር እንዲቀጥል የኔም የግሩፕ መብት ይጠበቅልኝ የሌሎችን አንድ ጥያቄ አለ። በተደጋጋሚ ስንሰማው ብሄርተኞቹ የሚያታሉን አንድ ንግግር አለ። አብዛኛውን ብሄርተኛ ብታይ ሁሉም ንወስድ አሁን አንዳንዱ ጋር ብታይ ደና ደና እስከዛሬ ዝም ብለው ደና ምናም ሊሉ ይችላል። ተበድለናል፣ መቶ ሀምሳ አመት ታሪካ ሁለት መቶ ሀምሳ አመት በደላለን ይላል። ኦኬ ለምሳሌ ኤክስ እና ዋይ የተባሉ ብሄሮች ኢትዮጵያ ውስጥ አሉ። የዋይ ኦፒኒ ሊደር ይመጣልና የመቶ ሀምሳ ዓመት ጭቆና አለብን ይላል ወይም ደግሞ ተበድለናል ይላል። እኛ ጥያቄያችን አልተመለሰም ይላል። ጥያቄያችን አልተመለሰም ሲል አክቹዋሊ የህዝቡ ጋር ወርዶ መጠይቅ መጥቶ ነው የህዝቡ ጥያቄ አይቶ ገጠር ውስጥ ወርዶ አጥምቶ፣ አዎ ትክክለኛው የገጠሩ ማህበረሰብ ጥያቄ ይሄ ነው የሚለው ሰብስቦ ይዞ መቶ ነው ወይስ የኤሊት ቲዎሪ ነው እያራመድን ያለነው እናንተ እንደምትሉት የሶሻሊስት ማርክስ ቲዎሪ። አሁን እናንተ እንደምትሉት ገበሬው ያውቀዋል የገበሬው ጥያቄ ምንድን ነው? መሬት ይፈልጋል፣ ማዳበሪያ ይፈልጋል። ከቻልክ ሜካናይዝ ሊሆን እርሻ ውስጥ ታስገባዋለህ። ትምህርት ቤት ትገነባለታለህ፣ መሆኗዋ ታስገባለታለህ። ከተቻለ ከሚናገረው ቋንቋ ተጨማሪ ቋንቋ ታስተምረዋል። መሬት ላይ ያለው ትክክለኛ የገጠሩ ህዝብ የምናራምደው የገጠር ፖለቲካ ነው። ቃል አብዛኛው የገጠር ባህሪ ይህ አይደለም። ካልሆነ የእንግዲህ ቴዎሪያ አደለም ወይ ቋት ምሰማው ሌላ ነው ከሰዓት የምትሰማው ሌላ ነው። ትረት ሁሉም ከኪሱ እያወጣ አይደለም የሚታገርበው ይህንስ እንዴት ነው የምትለው? ሁለተኛ ደግሞ የግለሰብ መብት መቀንቀን አለበት የሚሉ ኃይሎች ጠዋት የግለሰብ መብት ይቀነቀናል ትላለህ፣ ማታ ደግሞ ብሔር ውስጥ ተገባል። አንተም ሙዥንቡር ውስጥ ገብተህ ህዝቡን ሙዥንቡር ውስጥ ነው የምትል። ምርህ ምንድን ነው? ግለሰብ መብት ይቀንቀ ማለት መብት ነው። ብሔርም እኮ አለ እኮ የወጣበት ቤተሰብ እኮ አለ። ዝም ብለህ ወይ ከአየር ላይ ወጣ ምናምን አለ። ለምሳሌ እኔ አሁን ብሔር የለኝም ስል እኮ እናት፣ አባት፣ ቤተሰብ ወንድምነት እኮ አለ። ዝም ብዬ ወይ ከእንትን ለዚህ ውይይት ልበለ እንጂ ብሔር አለ ወይ ወደ ፖለቲካ ሀሳብ ግን ስትመጣ ፖለቲካ ሀሳብ ነው መሆን ያለበት የሚል እምነት አለ። ይህን ነገር እንዴት ነው የምታዩት? እና መስመር ሊፈችለት የሚገባው አለ።

ፊሽ እል አሁን እኔ መፍትሄዎቹን ላወራ። አንደኛ ፍሽካ የያዘው አካል ነው። አሁን ይህንን ሁሉ እየወሰነ ያለ እኔ እናንተ ብሄርተኛ መሆን ፈልገን አይደለም። ፍሽካ የያዘው አካል የሚወስደን መንገድ ነው ብሄርተኛ እያደረገን ያለው። ቅድም ሮል ሞዴል ነው ብያለሁ። መሪና ፓርቲ ይሄ አካል አሁን የምናየውን ስጋት በህዝቦች ላይ እየደረሰ ያለውን ጥቃት ሪኮግኒሽን ብሰትና ለማስተካከል ቁርጠኛ ቢሆን ብዙ ኢትዮጵያውያን ወደ ብሄር አይሄዱም ነበር። ጥቃቱ ግን በብሄር ከሆነ ፊሽካ የያዘው አካል ደግሞ ለዚህ ቁርጠኛ ሆኖ ኮንሲስተንት የሚሰራ ከሆነ ዩአር ኖ ኦፕሽን፣ በዚህ ምንም ጥያቄ የለኝም። ብሄርተኛ ከመሆን ሌላ አማራጭ የለም። ምክንያቱም የሚመጣውን ሀይል ማስቆም የሚችለው በዚህ መንገድ ብቻል። ከዛ ውጭ ማንም ሰው ሄዶ ወደ ብሄሩ የሚለጠፍ ሰው የለም። ፊሽካውን የያዘው አካል ቁልፍ ሚና እየተጫወታ ነው በዚህ ሰው ብሔርተኛ እንዲሆን አሸባሪ እንዲሆን አገሩን እንዲጠላ አገሩን እንዲወድ ትልቁ መሳሪያ ስልጣን ላይ ያለው ምክንያቱም ፖሊሲን መቀየር ይችላል፣ እጅግ ህዝብን ማስተባበር ይችላል፣ ማሳመን ይችላል፣ ናሬቲቭን መስራት ይችላል። ሁሉ ነገር በእጁ። ስለዚህ ቆይ ኪፋኪን ለመስራት በዚህ ሊክ ናሬቲቭ ከሰሩ መርካቢ ሰሩ ቢሄዱ ሰሩ በኢትዮጵያ ታሪክ አሁን ባለችው ኢትዮጵያ የብሔር ፖለቲካን ትርት ትቀይራለሁ ከምትል ግመልን በመርፌ ለማስገባት ምትሞክር ይሻላል። ስ ቨሪ ዲፊካልት። እንዲሁ ዝም ብለ ነገም ስልጣን ላይ ስትወጣ ወይ ስር የሰደደ ነገር ነው። ህዝብ ያስተባብሩበሀል። ለምሳሌ በብሔር ስም የተደራጁ ክልሎችን አፈርሳለሁ፣ በጂኦግራፊ አዋቅራለሁ ብትል አገሪቷ በአንድ እግር ነው የምትቆሙ። በሊደር ማና አዋቅር አለ ሌሎችሉ እነዚህ ሰባት ዓመት ሪክ ሰርተ መጀመሪያ ላይ መጀመሪያ ላይ ብትል መጀመሪያ ላይ ከተነሳበት ኬድ ያኔ መለስ ዜናዊ የአዲስ አበባ ዩኒቨርሲቲ አራት የስድስት ኪሎ ምሁራን በነገሯቸው ሰዋት ኳሷ እግሮት ስር ናት። ወደ ቀኝም ወደ ግራም ለመለጋት የሚችሉት እርሶ ናት አደራ በተባሉ ሰዓት ቢሆን ኦኬ። ያኔ በደርግ ሰዓት ጃንሆይ ከስልጣን ከተወገዱ በኋላ ደርግ ከሶስተኛ ክፍለ ጦር የመጡ ሰዎች ለነ ኢሕአፓ፣ ለነ መኢሶን፣ ለነ ሻቢያ የኤርትራን ጥያቄ በአግባቡ መልሶ የሚሆኑ ነው እንዳሉትም ጃንዌን ካስወገድን በኋላ ወደ ካምፓችን እንመለሳለን ብለው ፖለቲካውን ለፖለቲከኞች ለቀ ወደ ካምፓቸው ቢመለሱ።